ያው እንደሚታወቀው 19 በዓላት አሳልፈናል። የኢትዮጵያ ብሔር ብሔረሰቦች ቀን ለ19 ዓመታት ተከብሯል። በተለይ ደግሞ ባለፉት ሰባት የለውጥ ዓመታት በዓሉ በድምቀት እውነተኛ ፌዴራሊዝምን ሕዝቦች እንዲያጣጥሙ በእኩልነት ላይ የተመሰረተ ፌዴራሊዝም በክልሎች መብት ላይ ያለምንም ጣልቃ ገብነት ክልሎች ራሳቸውን የሚያስተዳድሩበት ሀብታቸውን የሚመሩበት የክልላቸውን እምቅ ሀብት የሚያውቁበት ባወቁበት ልክ ልማት የሚያረጋግጡበት ሁኔታ በተረጋገጠበት የለውጥ ዓመታት የተከበሩት በዓላት በጣም ትርጉም ያላቸው ናቸው። ባለፉት በተለይ ደግሞ በስድስተኛው የፓርላማ ዘመን ያካሄድ ናቸው አምስቱ የብሔር ብሔረሰቦች በዓላት በየጊዜው እድገት እያሳዩ የመጡ ናቸው። እንደሚታወቀው የሀገራዊ ለውጡ መሰረታዊ መነሻ መነሻ የነበረው የህዝቦች የፍትሃዊ ተጠቃሚነት ጥያቄ፣ የህዝቦች ራስን በራስ የማስተዳደር ጥያቄ፣ የህዝቦች የመወከል ጥያቄ በፌዴራል ስርዓቱ እኩል የመስተናገድ ጥያቄዎች መሰረታዊ ጥያቄዎች የነበሩበት ሁኔታ ነው የነበረው። በነጻነት የመንቀሳቀስ በነጻነት የመኖር መብቶች ናቸው። የኢኮኖሚ ተጠቃሚነት ጥያቄዎች ነበሩ። እነዚህ ጠቅላላ ተደምረው አገራዊ ለውጡ እንዲማ እንዳደረጉ አገራዊ ለውጡ እንዲመጣ ምክንያት ሆኑ። በተለይም የህዝቦች ራስን እድል በራስ የመወሰን ጉዳይ፣ ራስን በራስ የማስተዳደር ጉዳይ ክሪቲካል ጥያቄ ነበር። እንደ ደቡብ ኢትዮጵያ የቀድሞው የደቡብ ብሄር ብሔረሰቦችና ህዝቦች ክልል ይሄ ጥያቄ በጣም ጎልቶ ከሚነሳባቸው አካባቢዎች አንዱና ዋናው ነው ማለት ይቻላል። ያው እንደሚታወቀው የደቡብ ኢትዮጵያ ክልል ህዝቦች ኢትዮጵያ ውስጥ ከሚኖሩት 76 ብሔር ብሄረሰቦች አምሳ አምስቱ የሚኖሩት በደቡብ ኢትዮጵያ ነው። ከዚህ አንጻር ክልሉ ትልቅ ክልል ነው። ራሳችን እናስተዳድር የሚል ጥያቄ በተደጋጋሚ ጊዜ ሲነሳ ቆይቶ ጥያቄውን ለመመለስ ከፍተኛ የሆነ መሽኮርመም ነው የነበረው። ደቡብ ኢትዮጵያ ውስጥ የሚነሳን ጥያቄ ትክክለኛ ጥያቄ ነው ብሎ መልስ ለመስጠት የሚችል መንግስት፣ ፓርቲ አልነበረም። ከዛ በኋላ እንደሚታወቀው ሀገራዊ ለውጡ ከመጣበት በኋላ የመጀመሪያው እርምጃ የነበረው እነዚህን ህዝቦች ጥያቄ ማጥናት ነው። ስለሆነም በጥናት ላይ ተመስርቶ ጥያቄያቸው እንዲፈታ ማድረግ ነው። ከዚህ አንጻር መጀመሪያ የሲዳማ ክልል ራሱን እንዲችል ተደረገ። ከዛ ቀጥሎ ቀሪው የደቡብ ክልል ክልል ወደ ሶስት ክልሎች እንዲከፈ በሰላማዊ ድምፅ ሳይሰማ የክልሉ አመራሩ አመራሮች ባሉበት ተነጋግረው መሆን ያለበትን ነገር ተደርጎ ኢትዮጵያ ብሔር ብሔረሰቦች ምክር ቤት በሃውስ ኦፍ ፌዴሬሽን ምክር ቤት ነበር የጸደቀው። ስለዚህ ክልሎች እንደ ክልል ከተመሰሩት በኋላ በአሁኑ ሰዓት የመጀመሪያው ነገር ህዝቡን ራሱን በራስ የማስተዳደር ጥያቄው መልስ አግኝቷል። የመጀመሪያው ጥያቄ ከክልሎች ምስረት አቀጥሎ ልዩ ወረዳ የመሆን ጥያቄ፣ ልዩ ዞን የመሆን ጥያቄዎች የመሳሰሉት ጥያቄዎች ምላሽ አግኝተዋል በሙሉ ተመልሰዋል፣ የሚል ግምገማ የለኝም። አንዳንድ ሰዎች ክልሉ ወደ አራት ክልል መከፈሉ ተገቢ ነው ተገቢ አይደለም እያሉ ሲናገሩ ሰማለሁ። ኖርማሊ ግን አሁን ባለው ተጨባጭ ሁኔታ የእኛ ምክር ቤት የሚያውቀው ህዝቦች ክልሎቹ በመደራጀታቸው እራሳቸውን በማራሳቸው በማስተዳደራቸው ተጠቃሚ እንደሆኑ የሚያረጋግጡበት ነው። ሁለተኛው እነዚህ ክልሎች ከተደራጁ በኋላ ክልላቸውን ለማልማት የሄዱበት መንገድ አንደኛ የክልላቸውን እምቅ ሀብት ገልጠው ለማየት እድል አግኝተዋል። ክልሎቹ ከተደራጁ በኋላ አመራር ነው የተደራጀው። አመራር ከተደራጀ በኋላ እምቅ አቅማቸውን የመልማት አቅማቸውን እንዲለዩና ወደ ልማት እንዲገቡ ነው የተደረገው እና በዚህ መሰረት የዋሉ ያደሩ ጥያቄዎችን በሚፈታ መንገድ በሁሉም ክልሎች የሚገርም ልማት ነው ያለው። ሲዳማ ብትሄድ ደቡብ ኢትዮጵያ ብትሄድ ደቡብ ምዕራብ ኢትዮጵያ ቢሄድ፣ እነዚህን አካባቢዎች ድሮም ነበሩ፣ እናውቃቸዋለን። አሁን ያለውን ሁኔታ ማየት ይቻላል። ሆሳና ከተማ ዛሬ ስንዞር ሆሳና ከተማ ያለበት ሁኔታ አይተናል። የሚገርም ልማት ነው ያለው። የሚገርም የልማት እንቅስቃሴ ነው ያለው። የሚገርም ኢኮኖሚ እንቅስቃሴ ነው ያለው። የሚገርም የመሰረተ ልማት ግንባታ ነው ያለው። ይሄ በሙሉ የመጣው አንደኛ የፌዴራል ስርዓቱ በፈጠረላቸው ራሳቸውን በራሳቸው የማስተዳደር መብት የመጣ ነው። ስለሆነም ከፌዴራል መንግስት የሚመደብላቸውን በቂ ባይሆንም ሀብት ተጠቅመው የራሳቸውን ሀብት ግምት ውስጥ አስገብተው የመልማት አቅማቸውን ለይተው በዛ መንገድ ክልሎቻቸውን እያለሙ ነው ያሉት። በአሁኑ ሰዓት ማዕከላዊ ኢትዮጵያ ሞዴል የሚባል ክልል እየሆነ ነው ያለው። ሞዴል የገጠር መንደሮች እየሰራ ነው ያለ ነው በማዕከላዊ ኢትዮጵያ የሆሳዕና ከተማ የኮሪደር ልማት እያየ ነው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ሀያኛው እንዲከበር ከደቡብ ኢትዮጵያ ማዕከላዊ ኢትዮጵያ ሲቀበል ዴዋን የልማት እንቅስቃሴ ጀምሯል። አንዱ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በወሳኝነት አንዱ ዓላማው የአካባቢውን ልማት ማረጋገጥ ነው። አካባቢውን እምቅ ሀብት ገልጦ ማየት ነው። ሕዝቦችን ከሕዝቦች ጋር ማገናኘት ነው። እዚህ አካባቢ አስር ብሔር ብሔረሰቦች ነው ያሉትኝ ማዕከላዊ ኢትዮጵያ። ነገር ግን አስር ብሔር ብሔረሰቦች ብቻ ሳይሆኑ ያሉትኝ መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛለህ። የሚታወቁ በክልሉ ውስጥ የሚታወቁ ብሔረሰቦች አስሩ ይሁኑ እንጂ እዚህ ማዕከላዊ ኢትዮጵያ ውስጥ የሌለ የኢትዮጵያ ብሔር ብሔረሰብ የለም። እነዚህ ብሔር ብሔረሰቦች ደግሞ መብታቸው ተከብሮ የሚኖሩበት፣ ሰርተው የሚያሩበት፣ ልጆቻቸውን የሚያስተምሩበት፣ በክልሉ ልማት እኩል ተሳታፊም ተጠቃሚ የሆኑበት ሁኔታ ነው ያለው እና ስለዚህ አጠቃላይ ይሄ በፌዴራል ስርዓቱ ላይ የህዝቦች ተሳትፎ መረጋገጡ እና ህዝቦችን ተጠቃሚ ማድረጉ አንዱ ምሳሌ ማዕከላዊ ኢትዮጵያ ነው። ማዕከላዊ ኢትዮጵያ አሁን ከነበረበት ሁኔታ ዞኖችን አደራጅቶ የህዝቦችን ጥያቄ መልሶ ያደሩ ጥያቄዎችን መልሶ በተጨባጭ ልማት ውስጥ እየገባ ነው ያለው። ስለዚህ ይሄ የፌዴራል ስርዓቱ ጥቅም እንደሆነ ማረጋገጥ ይቻልበት ሁኔታ አለ። የያኙ የኢትዮጵያ ብሔር ብሔረሰቦች በዓልም ከሁሉም ጊዜያቶች በላቀ ደረጃ በደመቀ ሁኔታ ልናከበር በምንችልበት ሁኔታ ኦረዲ መሰረተ ልማች ሰርተዋል። የከተማ ኮሪደር ልማት የሚገርም ነው። ህብረተሰቡን በዓሉ ለማክበር እንግዲህ ፕሮጀክት ጀምሮ እንዴት መጨረስ እንደሚቻል አዲስ አበባ ላይ የምናያቸው ፕሮጀክቶች በጣም ትምህርት ምንወስድባቸው ናቸው። እኔ ወሳና ስመጣ ያየሁት ይሄን ነው። በላቀ ደረጃ ክልሉ የተዘጋጅና የኢትዮጵያን ብሔር ብሔረሰቦች የሚመጥን በዓል ዳራ ዘጠኝ ቀን ያከብራሉ የሚል ሀሳብ ነው ያለች። ስለዚህ አጠቃላይ የማዕከላዊ ኢትዮጵያ እንቅስቃሴና ለውጥ ከፌዴራል ስርአቱ የፌዴራል ስርአቱን በትክክለኛው መንገድ ኤክሰርሳይዝ ከማድረግ የሚመነጭ ነው ማለት ይችላለን። እንግዲህ የሃያኛው የብሔር ብሔረሰቦችና ህዝቦች በዓል በእኛ ክልል እንዲከበር እድሉ ከተሰጠን ጊዜ ጀምሮ ሙሉ ዓመቱን በቂ ዝግጅት ስናደርግ ቆይተናል። በቅርብ ጊዜም ይህ በዓል የሚከበርበት የራሱ የሆነ ሞቶ ከፌዴሬሽን ምክር ቤት መጥቶ በሱ ሞቶ ስር ስራዎች እየሰራን ያለ ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት እዚህ ውስጥ በጣም ትልልቅ ቁልፍ ሀሳቦች አሉ። ዲሞክራሲ ራሱን የቻለ ትልቅ ሀሳብ ነው። ህብረ ብሔራዊነት ትልቅ ሀሳብ ነው። አንድነት ትልቅ ሀሳብ ነው። መግባባት ትልቅ ሀሳብ ነው እና ይሄን መሰረት አድርገን ነው ዝግጅታችንንም እያጠናከረን ያለነው። ይሄ በውስጡ በተለይ በዚህ አመት 2018 ለኢትዮጵያም፣ ለማዕከላዊ ኢትዮጵያም ክልል ልዩ አመት ነው። ልዩ አመት የምንለው በሀገራችን ትልልቅ ፕሮጀክቶች ተጀምረው ያለቁበት ሜጋ ፕሮጀክቶች እንደ ህዳሴ ግድብ አይነት በተጨማሪ ደግሞ ትልልቅ ፕሮጀክቶች የታቀዱበት ከተስፋ ብርሃን ወደሚጨበት ተስፋ የገባንበት በ2023 ዓ ም በአፍሪካ ደረጃ ኢትዮጵያ ከፊት ካሉት ሀገሮች ትሆናለች ተብሎ ለምናስበው ነገር በቂ ቅድመ ዝግጅት ያደረግንበት ከዛም በአለም በ2040 አካባቢ 30 40 ባሉት ዓ ምቶች አካባቢም ምሳሌ ከሚሆኑ ሀገሮች መካከል ለመሆን የምንጥርበት ስራ ነውና ይሄ አሁን የምናከብረው ብሔር ብሔረሰቦች እና ሕዝቦች በዓል ለዚህ ሁሉ ያዘጋጀናል ማለት ነው። ከዚህ ተነስተን በክልላችን አብይ ኮሚቴ አቋቁመናል፣ ንዑሳን ኮሚቴዎች አቋቁመናል። በተመሳሳይ ሁኔታ ከፌዴሬሽን ምክር ቤት ካለው አብይ ኮሚቴና ንዑሳን ኮሚቴ ጋር በደንብ ተናበው ስራ ጀምረዋል። ስራ ከተጀመረ ጀምሮ በፌዴራልና በክልል ደረጃ ስራው በተደጋጋሚ ተገምግሟል። በክልል ያው በየ15 ቀኑ ይገመገማል። ይሄን መሰረት አድርገን የምናስተናግዳቸው እንግዶች የት ያርፋሉ፣ በበቂ ሁኔታ ምላሽ አግኝተዋል። የሚዘጋጁ የተለያዩ ዝግጅቶች አሉ። የወጣቶች ትርኢት፣ የመጽሐፍ መግለጥ፣ የተለያዩ ትርኢቶች አሉ። እነዚህ ትርኢቶች ልምምድ ተደርገው ተጠናቀዋል። ሌላው ፕሮግራም እናከናውንባቸው ቦታዎች አሉ። ዋና ዋና ፕሮግራም የሚከናወነው ሲምፖዚየም እና ባዛር ጋር የተያዘ ፕሮግራም አለን የቦታው ዝግጅት ተጠናቋል። ሁለተኛው የውይይት መድረክ አለ፣ ውይይት መድረክ አለ። ለዚህም የሚሆን ቦታ በማጠናቀቅ ላይ እንገኛለን። የሚቀርቡ ጽሁፎች በክልል ደረጃ አሉ፣ ተዘጋጅተዋል፣ ተተችተዋል እና እነሱም ስታንዳርዳቸው ጠብቆ የብሔር ብሔረሰቦችና ሕዝቦችን አንድነት በሚያጠናክር ገዢ ትርክትን በሚያጠናክር ትስስራችንን በሚያጠናክር መንገድ ተዘጋጅቷል። ሌላው አጠቃላይ ከኢንፍራስትራክቸር ጋር የተገናኙ ወደ እኛ ክልል ሰዎች ሲመጡ የሚጓጓዙባቸው ቦታዎች አሉ። ወልቂጤ መስመር አድርገው ይጓጓዛሉ። ቡታጅራን፣ ወራቤን፣ ዱራሜን እነዚህ መስመሮች ኢንፍራስትራክቸራቸው ለማሟላት የተሰሩ ስራዎች አሉ። ይሄም ጥሩ ነው ብለን ነው የምናስበው። በአጠቃላይ ከዚህ በፊት የተከናወኑ ሁሉም ፕሮግራሞች ጥሩ ናቸው። ሀያውን ፕሮግራሞች በየዘመናቸው የየራሳቸው ጥሩ ነገር አላቸው። ሀያኛው ግን ትንሽ ተጨማሪ ነገሮች ካሉ እየሞከርን ያለ ነው። ሁሉም ኢትዮጵያን ይመጥኑ ነበር ማለት እንችላለን። አሁን ደግሞ ኢትዮጵያን በላቀ ሁኔታም የሚመጥን ፕሮግራም ለማዘጋጀት እየሞከርን ያለ ነው። እንግዶቻችን እዚህ ከተማዎቻችን ላይ ገብተው እስከሚመለሱ ድረስ ደህንነታቸው የጠበቀ ሆነው የክልላችን ባህል፣ እሴት፣ ወግ እንዲያውቁ አድርገን ለመመለስም ወጣቶችን በበቂ ሁኔታ እያሰለጠን ያለ ነው። ሰው ጥሩ ይሆናል ብለን ነው የምናስበው። ሌላው የጋራ ትርክትን በምንገነባበት ወቅት የሚከበር በዓል ስለሆነ ይበልጥ ለሱ ግብአት ይሆናል። የምክክር አጠቃላይ ሀገራዊ ምክክሩ ቅርጹና ይዘት እየያዘበት ወቅት ያለ ስለሆነ ለሱም ግብአት ይሆነናል ብለን ነው የምናስበው። ሌላው በኢትዮጵያ እድገት ላይ በመጠናቸው ለውጦች ላይ ጥርጣሬ ያላቸው ሰዎች በሕዝቦቻችን አንድነት ላይ ጥርጣሬ ያላቸው ሰዎች ካሉ በቂ መልእክት የሚተላለፍበት ጊዜ ይሆናል ብለን ነው የምናስበውና ክልላችን መንግስት፣ የክልላችን ሕዝብ እዚህ በክልላችን የሚኖሩም፣ ከክልልም ውጭ ያሉት ይሄን ፕሮግራም በተሳካ ሁኔታ እንዲከበር በሁሉም ነገር እገዛ እያደረጉ ነው ያሉት። ይሄ ተጠናክረው ፕሮግራሙ እስከሚያልቅ ድረስ ይከናወናል ብለን እናስባለን። በዚሁ አጋጣሚ ፕሮግራሙን የሚከታተሉ ሰዎች ተጋብዘው የሚመጡ ሰዎች በጊዜ እንዲደርሱ፣ አካባቢውን በአግባቡ ጎብኝተው እንዲመለሱ፣ ያልተመቻቸው ሰዎች ደግሞ ተቀርጾ የሚተላለፉን ፕሮግራም በአግባቡ እንዲመለከቱ፣ የክልላችንን ፀጋ አንደርስታንድ እንዲያረጉ ማዕከላዊ የኢትዮጵያ ክልልና ሌላው ሕዝብ መካከል ያለውን መስተጋብር እንዲ እንዲረዱ ሁሉም ወደዚህ የሚሰባሰቡ የኢትዮጵያ ልጆች የሚሰባሰቡበትን ምክንያት እንዲገነዘቡ መልእክቶቻችንን በአግባቡ እንዲወስዱ ሌሎች በተለያየ ምክንያት ከበዓላችን ጋር አብሮ ማሄድ የተለያየ መልእክት የሚያስተላልፉ ሰዎች ደግሞ እንዲታረሙ አደብ እንዲገዙ እኛ በምናመጣው ሰላም ላይ ህዝቡ በሚፈልገው ሰላም ላይ ሁሉም ተባባሪ እንዲሆን እንዲያግዝ አንዳንድ ያጋጠሙን ችግሮች አሉ። መለስተያ ችግሮች እዚህ ምዛም ኪስ ቦታዎች ላይ ከሰላም ጋር ያሉ ጉዳዮች ፋይናል የምናደረግበት ጊዜ ነው። ፋይናል የምናደረግበት ጊዜ ነው። በዚህ ላይ ደግሞ የህብረተሰቡ አስተዋጽኦ የላቀ እንዲሆን በዚሁ አጋጣሚ መልእክቴን ማስተላለፍ እወዳለሁ።